ከአንቺ መለየት ፈልጓል። አዎ አንቺን በፍጹም ከዚህ በኋላ የህይወት አጋሩ ሊያደርግሽ ፍላጎት የለውም። ወዲያና ወደ እየዋለለ አንቺንም ግራ አጋብቶሻል። ታዲያ ግራ እያጋባሽ ያለው ልታውቂ ስላልቻልሽ በመጨነቅ ውስጥ ነው ያለሽ። ነገር ግን ይውልሽ ከአንቺ መለየት እንደፈለገ የሚያሳዩሽ ምልክቶች እነዚህን ቀድመሽ ካወሽ ከዚህ በኋላ ከህይወትሽ ማስወጣት ይኖርብሻል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዘት ትርፍርፍ ይበልልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን መተትና እንጠይቃለን። ሁሌም አስተማሪ እና አዝናኝ የሆኑ ቪዲዮዎች ወደ እናንተ እንዲደርሳችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ታዲያ ዛሬ ከኔ ጋር አብረን ቆይታ የምናደርገው አንድ ወንድ ከአንቺ ጋር መቆየት ወይም ደግሞ አንቺን የህይወት አጋሩ ላለማድረግ የሚያሳዩሽ ምልክቶች እነዚህ ናቸው። እነዚህ ምልክቶች ስታይ እንዴት አድርገሽ ማምለጥ እንዳለብሽ አብረን የምንመለከት ይሆናል። አብረሽን ቆይ። አየሽ እህቴ፣ ወይ አንደኛ ኢግኖር ያደርግሻል፣ ችላ ይልሻል፣ ቴክስትሽን አይቶ ዝም ይልሻል፣ ወይም አጫጭር ቴክስቶችን መመለስ እሺ፣ አዎ፣ ምናምን በቃ አጭር መልሶችን መመለስ ይጀምራል። እሱ ብቻ አይደለም፣ በፊት ላይ ለረዥም ደቂቃዎች ስልክ እያወራሽ በቃ ብዙ ወሬዎችን ያወራሽ ነበር አሁን ግን ባጭሩ ለመዝጋት ባጭሩ ለመጨረስ ብሎም አለማንሳትም ይጀምራል በቃ ሌላው ቀርቶ ሚስኮልሽን እንኳን አይቶ ድጋሚ ሊደውልልሽ ፍላጎት የለውም ይህንን ካየሽ ታዲያ ምን እየጠበቅሽ ነው ሁለተኛ ተለዋዋጭ ባህሪ ታይበታለሽ ልክ የእስስት ባህሪ እስስት በነገራችን ላይ ያው እንደምታውቋት ቅጠል ላይ ስትወጣ ግንድ ትመስላለች ሌላ ቦታም ስትወጣ ሌላ ቦታ እሱ ጋር እያየሽው ያለው ባህሪ ተጨባጭ ያልሆነ ባህሪ ነው ዛሬ መልካም ሰው ይሆንልሻል፣ ነገር ደግሞ የማታውቂው ሌላ ሰው ይሆንብሻል። ምሽት መላክ፣ ጠዋት ሰይጣን። በቃ ተለዋዋጭ ባህሪ እንዳለው ስታይ ግራ ይገባሻል። በቃ ዛሬ ይሄ ባህሪው ነው ብለሽ አንቺ ወሰነሽ በነበረሽበት ቅጽበት ደግሞ ተንከባከቢ ይሆንልሻል። ከዛ ትንሽ ቆይት ብሎ ደግሞ ይዘልፍሻል፣ ያንቋሽሻል፣ ክብርሽን ዝግ የሚያደርጉ ቃሎችን ይነግርሻል። በዚህ ሰዓት አንቺ ግራ ይገባሻል። ነገር ግን ግራ አትጋቢ። ይህንን ካየሽ ከአንቺ ጋር መኖር በፍጹም ፍላጎት የለውም። እንድትርቂ እየነገረሽ ነው። ከአንፋ አውጥቶ ባይናገርም ለእኔ አስፈላጊ አይደለሽም እያለሽ ነው። ሶስተኛው ይኸውልሽ ይሄንን ካየሽበት ማለት ነው ራስሽ በቃ ሄድ ብለሽ መርቀሽ ብትሸኙ መልካም ነው እላለሁ። ለመለያየት ሰበብ ይፈልጋል። በቃ እስካሁን ታገሽሻለሁ ምናምን፣ የታገስኩሽ እኮ ምናምን። አንቺ እኮ ነሽ የታገስሽ አንቺ ታገሰሽው፣ የሚያደርገውን ነገር ተለዋዋጭ ባህሪ ሆኖም ችለሽው፣ በቃ ከዚህ ይበቃናል የሚል ምክንያቶች ሳይኖሩት አንቺ ግን እሱን ታገሰሽው። መጥፎ ነገሮች እንኳን ሲያደርግብሽ እያየሽው እሺ ይሁን ብለሽ እስኪ መጨረሻው ላይ ብለሽ ታግሰሻል። ነገር ግን አንቺን ጥፋተኛ ያደርግሻል። እንደውም እሱ አንቺን እንደታገሰሽና አንቺን እንደቻለሽ አድርጎ ይነግርሻል። በዚህ ሰዓት ታዲያ ምን እያለሽ መሰለሽ? አንቺ መልካም ስነምግባር ኑሮ አንቺን ስነምግባር አውቃለሁ። አንቺ ታግሰሽ ያንቺ መታገስ እሱ እንደ ጥፋተኝነት ከቆጠረው ይሄ ምን ያመለክትሻል? በቃ አብርሽ አልኖርም እያለሽ ነው። አራተኛውና ከአንቺ ጋር ለመኖር እንደማይፈልግ የምታይበት አንቺን ማማከር ውሳኔዎችን ማለት ውሳኔዎችን እንኳን ሲወስን አንቺን ማማከር ያቆማል። በቃ አንቺ እንዳትወሰኝባቸው ይፈልጋል። ነገሮቹን በራሱ አድርጎ ይፈጽምልሻል። ማለት በፊት በፊት ውሳኔዎቹን አንቺን አማክሮ እንደዚህ ላደርግ ነበረ ምን ትያለሽ ብሎ ጠይቆሽ ነበረ። አሁን ግን ይህ ጠይቅሽ እንኳን ይቅርና ስለሚያደርጋቸው ነገሮች እንድታቂበት ፍላጎት አይኖረው። በቃ ምንም አይነት ነገሮች፣ ውሳኔዎች ውስጥ ሲገባ አንቺ እዛ ምክር ውስጥ እንድትገቢ አይፈልግም። በፊት ሲያማክርሽ የነበረውን ለዚህ በቢዝነስም ወይ በተለያየ የስራ ዘርፎች እንኳን አንቺን አማክሮ በዚህ መንገድ ብሄር ጥሩን የኔ ፍቅር ይልሽ ነበር ከጥቂት ጊዜያቶች በኋላ ግን እሱ ምንን ያሳይሻል? ፍላጎት ከሌለው ከአንቺ ጋር የመቆየት ወይም ደግሞ ከአንቺ ጋር የመኖር ፍላጎት ከሌለው በቃ የሚወስናቸውን ውሳኔዎች አንቺ ጣልቃ እንድትገቢበት አይፈልግም፣ እንድታቂም አይፈልግም። ጭራሽ የሚያስጠረጥር ፊት እንኳን ሊያሳይሽ አይፈልግም። ስለዚህ አማራጩ በቃ ሂደን ያለን ብሎ መሸኘት ነው ይሻለው። ቤተሰብ ላይክ ግን እያደረጋችሁ ነው። ላይክ አድርግ እስኪ። አምስተኛው ስለ ነገ ህይወቱ ማቀድ ያቆማል። ነገ ላይ ይህን እናደርጋለን ማለትም ያቆማል። በቃ ስለ ነገ ምንም አይነት እቅዶችን ከአንቺ ጋር ማማከርም ሆነ እቅዶችን እንድታውቂበትም አይፈልግም። ሊያማክርሽ ፍላጎት አይኖረም። ራሱ በራሱ ነው የሚወስነው። የራሱን መንገድ የሚሄድበትን ሁኔታዎችን እንድታውቂበት አይፈልግም። በቃ አንቺ ከሱ እንድትርጊለት እንድትሄጂለት፣ ብቻውን ውሳኔዎችን እንዲወስን ነው የሚያደርገው። ስለዚህ ይህንን ካየሽ ለአንቺ ለነገ ህይወቱ ሲያቅድ አላማክርሽም የሚልሽ ከሆነ አንቺ ምን ይግኖር ማድረግ ነው በቃ ይሄ ነው። ሌላው ወሳኝ ስድስተኛ ማለት ነው። እውነት እህቶች፣ ይህንን ከተመለከታችሁ በጊዜ የራሳችሁን ህይወት ለመምራት ልትዘጋጁ መልካም ነው። የምትናገረው ነገር ጭቅጭቅ ይሆንበታል። በቃ ለእሱ ተጨቃጫቂ ነሽ። አንቺ አሳማኝ ነገር ነው ብለሽ የተናገርሽው በፍጹም ለሱ አሳማኝ አይሆንለትም። የሆነ እቅዶች እንኳን ልታወሪው ፈልገሽ ገና ተናግረሽ ሳትጨርሽ አትጨቃጨቂኝ ማለት ይጀምራል። ነገሮችን በሰላም መፍታት ለሱ አይታየውም። በቃ ልቡ ኮብልሏል። ከአንቺ መራቅን ስለፈለገ ሁሉ ያንቺ ጣፋጭ ቃሎች እንኳን እነዛ ትናንትና የኔ የምትናገሪያቸውን በሙሉ ስማማባቸዋለሁ ብሎ ሌልሽ የቻለው ወንድ ዛሬ ላይ ግን ምንድነው የምትናገሪው ነገር ስለማይጥመው ራሱ ያቋርጥሻል። አንቺ እየተናገርሽ ተናግረሽ እስክትጨርሽ እንኳን ሊያዳምጥሽ ፈቃደኛ አይሆንም። በርቀት ፍቅርም ሊሆን ይችላል። በአካልም ሊሆን ይችላል። በርቀት ሆነሽ በስልክ እንኳን እያወራሽው የምትናገሪው ነገር ካልጣመው፣ ከአንቺ ጋር የመኖር ፍላጎት ከሌለው እየተናገርሽ ያለሽውን ቃሎች እንኳን እስክትጨርሽ በፍጹም አይጠብቅሽ። በመሀል አቋርጦሽ በቃ አትጭቃጨቂ ምንድነው ብሎ በስጭጭት ይልብሻል። በዛን ሰዓት ምንድነው በቃ እየጣምሽኝ አይደለም አንቺ የምትናገሪው ነገር አንቺ የምታደርጊው ነገር ለእኔ ለህይወት ያስፈላጊ አይደለም እያለሽ ነው። ስለዚህ ምንድነው ነው አንቺ የምትናገሪው ነገር ካልጣመው፣ አንቺ የምታደርጋቸው ነገሮችን አብሬሽ ቁሜ አብረ እናቅዳለን በሳቅሽም በሀዘንሽም በደስታሽም አብሬሽ ቁማለሁ እማይልሽ ከሆነ የራሱን ህይወት ለመምራት በራሱ አቅጣጫ እየተጓዘ ነው። ይህንን በደንብ አድርገሽ ማሰብ ይኖርብሻል። ሰባተኛው የአንችን ስሜት መረዳትም ያቆማል። በቃ አዝነሽ ቢያይሽ እንኳን አይታየውም ብትስቂም እንዲሁም ትናንት ስትስቂ አብሮሽ ይስቅ ነበር፣ ስታዝኝም አብሮሽ ያዘን ነበር። ዛሬ ግን ያንቺን ስሜት ደስታ ይሁን ሀዘን በቃ ለሱ ግድ አይሰጠው። ኢቨን ከፍቶሽ እንኳን ልታወሪ ይፈልገሽ። ስትደውይ አይመቸኝም ብሎ ስልኩን ይዘጋብሻል። ቴክስት ጽፈሽ እንዳመመሽ ወይም ደግሞ ጨንቆኛል፣ ወይም ደብሮኛል ከፍቶኛል ዛሬ የሆነ ነገር በርቀት ፍቅር ላይ በስደቱ እንኳን በርቀት ፍቅር ላይ ሆናችሁ እንኳን ዛሬ ደብሮኛል እንዳወራ ፈልጋለሁ፣ ወይም ደግሞ ዛሬ አሞኛል እስኪ ላወራ ፈልጋለሁ፣ ላማክርህ ፈልጋለሁ። አንቺ ወደ ሀገር መግባት ፈልገሽ ሊሆን ይችላል፣ ወይም ደግሞ የሆነ ምን አይነት መድኃኒት ቦስድ ይሻለኛል ብለሽ ልታወሪ ትፈልጊያለሽ። ነገር ግን እሱ ምንድን ነው የሚያደርገው? የእኔ ፍቅር ቆይ መጣሁ እንኳን አይልሽም። ምንድን ነው የሚያደርገው? አይመቸኝም ቆይ መጣሁ ማለት የሚለውን ቃል እንኳን ሊጽፍ አይፈልግም። ስራ ላይ ነኝ ብሎ ነው የሚዘጋብሽ። ምናልባት ታዲያ ይሄንን ነግሬሽ፣ ታዲያ እኔ ምን ማድረግ አለብኝ? ከኔስ ምን ይጠበቃል? እሱ ይሄንን ካደረገብኝ እኔ እንዴት አድርጌ ነው ራሴን በራሴ አጠንክሬ ወደ ራሴ መመለስ የምችለው ብለሽ ጥያቄ ሊፈጥርብሽ ይችላል። ወደ ራሴ መመለስ የምትሺበትን ነገር እነግርሻለሁ። መቀጣይ ቪዲዮ ነው ታዲያ ይሄንን ማድርገው። ነገር ግን አሁንም ልታስታው ይገባሻል፣ እነዚህ ሰባት ነጥቦች ካየሽበት ማለት ነው። ለአንቺ ምን እያመለከተሽ ነው? በቃ ከአንቺ ጋር መኖር አልፈልግም በቅተሽኛል፣ እኔ መሄድ ፈልጋለሁ፣ እኔ ለአንቺ አይደለውኝም፣ ከአንቺ ጋር መሆን አልፈልግም እያለች ነው። በቃል አውጥቶ ላይ እነግርሽ ይችላል። ቃል አውጥቶ ለእኔ በቅተሽኛል ወይም ደግሞ ለሄድ ነው ይልሻል። ግን ምንድነው የሚያሳይሽ? እነዚህን አክቶች፣ እነዚህን ሁኔታዎች ነው የሚያሳይሽ። እነዚህን ሰባት ሁኔታዎች ያሳይሻል። በዛ ሰዓት ታዲያ አንቺ ጎበዝና ብልጥ ወይም ደግሞ የሚያደርጋቸውን አክቶች የምትረዳ ሴት ካሆንሽ የራስሽን ሕይወት ነው እንትን የምትይው ማለት ነው። ስለዚህ በቀጣዩ ደግሞ መፍትሄውን እንዴት አድርጌ ራሴን አበርትቼ ደግኝ የራሴን ላይፍ እንዴት ማስቀጠል እችላለሁ፣ ወይንስ እሱን መልሼ የራሴ ማድረግ እንዴት እችላለሁ የሚለውን በሌላ ቪዲዮ ማመጣላችሁ ይሆናል። እናንተም ላይክ እና ሰብ በማድረግ ቤተሰብ የሆኑ ያ በዚህ ዙሪያ ሰርልን የምችሉትን ነገር ኮሜንት ላይ ታስቀምጡልኝ ኮሜንቱን አንብቤ እኔም ለእናንተ ከመስራት ወደ ኋላ አልልም በያላችሁበት የምድር ዳርቻ ሰላማችሁ ብዘት ተረፍርፍ ይበልልኝ ሰላም